የሙሌ ልጅ ድምጽ ይሰማል። የህፃን ድምጽ ይሰማል። መግባት ንችላለን ለማለት እኔ እናት እንኳን እግዚአብሔር አለሽ። አሜን። ወይኔ ደስ እንኳን ማርያም ማረች። ወይኔ ኮልለሽ። ወይኔ ስለምንድነው ወደ አልጮኩም ብዙ ሀይላንድ ነው የሚያክለው ሚያክለው። ከመጀመሪያው ጀምሮ ምን አውቆ ነው የሚጠባው ነው

ለምን አዳበደ አሁን? ይመስላል ማንንም? ይመስላል ማንንም አይታይ ነው። ጋይስ አሁን ኮራ ብዬ መናገር እችላለሁ። ለዜና ይቻላል። እና የወንድ ልጅ አባት ማለት ነው። ሩታ እግዚአብሔር ነው የምላችሁ። ምንም ጠንካራ ሰው እንደሆነች የምታውቁት የምጥ ሴት ሲያመጥ እንዴት ነው የሚጮሩ? ምንም ድምጽ አላሰማችንም። ለኛ በሳይለንት ሙድ ነው። በቃ ያረገዘችውም የወለደችውም ግን፣ ቀድሜ ምን ላረጋግጥ ወንድ መሆኑ፣ ቀድሜ ላረጋግጥ ከዛ ምን

ወይኔ ያባት ምንድን ነው የሚያክለው? አፍንጫው ሩታን ይመስላል። ግንባሩ አብርሃም። አይ ተከፋፍሎ ነው ነው ነው

ይሄ ነገር ወዴት ነው? ወዴት እየሄድን ነው? እኔንም አይመስልም እራሴ ነኝ። እንኳን አሁን ደስ አለን ጋይስ፣ ራሴ ነው የሚመስለው። ሩታ እና ሳሳያችሁ ስለፈለገች ነው። እንግዲህ ላሳያችሁ ነበር። ማንም እንደሚመስል ራሳችሁ ትገምቱ ነበር። እውነት ባይዛዊ ማለት ነው። ፈሚሊዎች ትንሽ ብቻ ይደግማ ነኝ። እሺ ማሳያችሁ በደንብ አድርጌ ማለት ነው። አሁን አይቻልም መሰለኝ ማሳየት፣ ግን ማለት ነው ልጁ ምንድን ነው የሚያክለው? የሚጤጤ ነው በኮምፒውተር ይገና ቀስ በቀስ ነው ነው አብርሃም ተደገመ ጋይስ፣ አሸብር ተደገመ

ለነገሩ የዚህ ዘመን ልጅ የራሱን ፍቃድ ነው እንጂ እንትን የሚለው በአንተ ፍቃድ አይደለም አዎ በራሱ መስመር ነው የሚሄደው እራሱ የመሰለው ነው የሚመስለው ስታዩ እራሱ ማለት ነው አያያዙን እራሱ ያታችሁት አይደል ምክንያቱም ምናምን እንደዚህ ብቅ ብሎ ነገር እንትን እምገባው ብሎ ነው እንጂ በዚህ አጋጣሚ አባትነት እንዴት አየኸው እኔ ባይዘውቤ ማለት ነው እስካሁን ድረስ አላመንኩም ነበር። እጄ ላይ ሲገባና ሳየው ልጅ እንዳለኝ ያመንኩት፣ የእውነት ልጅ እንዳለኝ ያመንኩት አሁን ነው። በይ ማሳየች ይባላል ግን ማለት ነው ሰው የመጀመሪያው ሆኖ በሶስት ሰዓት ውስጥ መውለድ ከባድ ነው። እዛ ነው የገባነው ስድስት ሰዓት አለ ማለት በአራት ሰዓት ውስጥ ነው የወለደችው እና ለማንኛውም ውድ ፋሚሊዎቼ በመጀመሪያ ደረጃ እግዚአብሔር ለዚህ ክብር ስናበቃኝ እግዚአብሔር አመሰግነዋለሁ። በሁለተኛ ደረጃ ደግሞ በሁለተኛ ደረጃ የምር ስነግራችሁ ሁላችሁም ወንድሞቼ፣ እህቶቼ በጣም በጣም ከልብ አመሰግናለሁ። መልካም ምኞት ለኛ የተመኛችሁ በሙሉ እግዚአብሔር ከኛ የበለጠ ነገር ያደርግላችሁ። ያሰባችሁት ነገር ይሳካላችሁ። ፈጣሪ የልባችሁን መሻት ይስጣችሁ። ይህን ማውለድ የምችለው እና ዛሬ ላይ እንደዚህ የልጅ አባት ሆኜ ራሴ ለማግኘቴ በጣም ደስ ብሎኛል። ወንድ ልጅ እፈልግ ነበረ። እግዚአብሔርም ደሞ የልቤን መሻት አይቶ ወንድ ልጅ ሰጥቶኛል እና እንግዲህ ያልወለዳችሁ ጓደኞችም ውለዱ፣ ማለት አግቡ ቀድማችሁ፣ ከዛ ውለዱ። ለዚህ ክብር እግዚአብሔር ያውቃችሁ። ግን ስሜቱ ደስ ይላል የምር ስነግራችሁ ማለት ነው። እንደዚህ ልጆች የሆነ እያየሁት የኔ ልጅ መሆኑን ደግሞ አእምሮ ሲያቅ ሲያምን ሞር ደግሞ ደስታል ማለት ነው እና ከምነገራችሁ በላይ ዛሬ ሐሴት አድርጓለች ልቤ ማለት ነው እና ርታይም እንኳን ደስ አለሽ የወንድ ልጅ እናት